እነሱ ቢመጡ ጀኔሬሽን ከዚህ በላይ ይሆናል። ለእኔ እንኳን ይኸውልሽ፣ እነሱ የሚሉት እናታችንም ችላ ኖራለች። አባታችን እንዲህ እያረጋት፣ እንዲህ እያዘቃያት፣ እየጮኸባት፣ እየሰደባት፣ ቺቲ እያረገባት እንኳን ችላ ኖራለች። እኛም ደግሞ እናታችን ከእናታችን የተማርነው ይሄ ነው ብለው ልክ እንዳንቺ ነው የሚኖሩት እኮ። ጥሩ ነገር ነው፣ ጥሩ ነገር ነው፣ ጥሩ ነገር ነው

እንዲህ ነገር ሴት ነበረችና ታዋቂ ጋር ሄዳ ጠየቀች። እንደዚህ ማለት ነው ልክ እንደ ሂቺ ልጅቷ። አሁን አንቺ ጠየቀችው ሄዳ ጠየቀች። ከዛ ምናለ አዋቁ አዋቂ ምናለ ለአንበሳ ማለት ነው ከባልሽ ጋር መኖር ከፈለግሽ እንደፈለግሽ አርግና የአንበሳ ፀጉር አፊላለው የአንበሳ ፀጉር ትማጣ እዚህ ቦታ አምጪኝ አላት ለሚስቷ ማለት ነው። ከዛ ሄዳ ስጋ ምናምን እየሰጣች ለአንበሳ እንደምንም አረጋ የአንበሳ ፀጉሯን ቆርጣ ወደ አዋቂ ተመለሰች፣ ሴትዮ ከዛ ስትመለስ ሴት ልጅ ማለት ይህን አካል ይህና ይሄኛ አካል አቅም አላት። ስለዚህ ያፈሮ የአንበሳ ፈሮ የቆረጠችው ስለቆረጠች ከባልሽ ጋር መኖር ትችላለሽ። ባልሽም እንደዚህ አባብልና አንበሳ በሲጋ አባበልሽ፣ ፀጉሯን እንዳነሳሽ ሁላ ባልሽ እንደዚህ አባቤ እና ኑሮሽን ቀጠል ተብሎ። ይቅርታ አርጉኝ፣ ስለማረኛራው አማርኛ ጠፋብኝ። በጣም መልካም ልጅ ናት፣ ግን አንድ ነገር ልንገርሽ። ሴት ልጅ ጥበበኛ ናት እያሉ እያታለሉ ሴት ልጅ ላይ ጫና ያበዛሉ። ሴት ልጅ መቻል አለባት። ሴት ልጅ ብትሰደብ ተቻለ ትዳሯ ሴት ልጅ ብትመታ ተቻለ ትዳሯ ክብሯ ቢነካ ተቻለ ትዳሯ ቢተፋባት ብታዝን እያለቀሰች ትራሷ በእንባ እየበሰበሰ ብታደር ተቻለ ትዳሯ መቻል እኮ ያጎብጣል ለምንድን ነው መቻቻል እያለ እሷ ብቻዋን የምትችለው ለምን ሴት ስለሆነ ይህን ያህል አይደለም ሁሉ ነገር ማለት ነው አቡ የትኛው እዚህ ምድር ላይ እስከ ስንት እስከምንኖር አናውቅም እች ምድር ራሱ ሰላሳ ስልሳ ዓመት ነው የእኛ የምንኖረው። እችኛ ህይወት ነገ ወይም ደግሞ እቺ ይሄኛም ባልዮ ማለት ነው። እቺ ይሄ ባልዮ ነገ ብሞት እሷ ጋር ተፋታ እንደምንም እንደምንም ብለ ይሞታል። እሷ ስሞት እሷ ትጸጸታለች። ወደ ኋላ አንድ ቀን ብቻ ቁጭ ብላ በአራጊ ስትላለች እሷ ጥሩን፣ አሁን እሷ ስለጣመደች ውስጣን ስለያዘች ማለት ነው። ይጸጸትም እሷ ስምት እሱ አይጸጸትም። ፈጣሪ እየጻፈን ሰው ልጅ የእኛ እኮ ራሳችን ጠብቀን አይደለም እና የጻፈን አ ቀን የአርባ ቀን ወደ ውስጥ ያለች ሆነ የምትሞት እንጂ እሱን ካን እሷ እብድ ቢሆንም ከሷ እጅ መሞት አይችልም። ለምንድን ነው እራ ሁሌ ለምንድን ነው እራስ ማገል ዲፕሬሽን። አሁን ደግሞ የእኛ ቴክኖሎጂን እየቀጠልን እየቀጠልን በቃ ያኔ እኔ እንጃ ቢኖርሽና ትዳርሽን ሊያፈርስ የሚችለው ነገር ምንድን ነው? ይሄ ቢደረግብኝ እኔ ትዳሬን አፈርሳለሁ የምትይው ምንድን ነው? መማገጠን ይቅርላለሁ ብለሻል። እኔን ብትጠይቂ ለአንድ ጊዜ ለአንድ ጊዜ ሀቢባን ብትጠይቂ እኔ ባሌን ልፈታው የምችለው የልጆቼን አባት ትዳሬን ልፈታው የምችለው ከማገጠ ብቻ ነው። የማልደራደርበት ነገር ስለሆነ ገባሽ? እሺ አንቺ መማገጥን ይቅርታ ካደረግሽ ምንድን ነው? ለአንቺ ከባድ ነገር? በአማኖቴ ላይ በአማኖቴ ካመጣ በአማኖቴ ለምሳሌ አትሰግጅ። አገናኘው? ትዳር ሃይማኖት? ስለ ትዳር ነው እያወራን ያለ ነው። ትዳር ላይ ባልሽ ምን ቢያረግሽ ነው ምትፈችው? ቢማገርኩኝ፣ ፈሲት ጋር ሄዶ ይቅርታ አደርግለታለሁ ካልሽ። ምን ቢያደርግ ነው? ቢመታኝ፣ ይቅርታ አደርግለታለሁ አባብለዋለሁ አልሽ። ቢሰድበኝ ይቅርታ አደርግለታለሁ አባብለዋለሁ አልሽ። ምን ቢያደርግሽ ነው ምንልጽናት? ሰውየ ይህ ይህምናባይ ምህናት ከመጣው ይፈታል። ሴትዮ እምነትሽ ምን ጌታነኝ አምልክኝ አይልሽም። ስለ ሃይማኖት አይደለም ያወራሁት፣ ስለ ትዳር ነው። ቢሰድብሽ ካልፈታሹ፣ ቢመታሽ ካልፈታሹ፣ ቢማግጥ ካልፈታሹ፣ አንቺ በስለት ነው ያገባሽው። እሞታለሁ እንጂ ትዳሬን አልፈታም አለሽ፣ ከነ ልጆቼ እሞታለሁ አለሽ፣ አይደለ ትዳሬን ከምፈታ ከነ ልጆች እሞታለሁ አልሽ። ልጆችሽስ ሞት የሚፈረድባቸው አንቺ ትዳርሽን ላለመፍታት ሞት የሚፈረድባቸው ለምንድን ነው? ሞትን ምን አመጣው? ከምትሞቺ ሲንግል ማመስ ሆነሽ ልጆችሽን ማሳደግ አላደ ይቻል አደለ ወይ? የማይቻልን ነገር እንዲሆን መታገል ለምን? ሌላ ይሄኛ በጣም ብዙ ሴቶች በወንድ አሲድ የተደፋባቸው በወንድ የተገደሉ ታሪኮችን ስለ ህይወት ላይ ገብተሽ ወይም ፖሊስና ህብረተሰብ ላይ ሰምተሽ ታውቂያለሽ? አውቃለሁ። እኔ እንደዚህ አይነት ፊልም እየተሰራ ቤተሰብ ውስጥ ያ ከሰፈሬ ውስጥ እየተፈጠረው ነገር አውቃለሁ፣ ተምራለሁ። በዚህ ታዲያ ምንም ትዳር ትዳር ማለት አልሽ። ቅድም አቋምሽን አትቀይሪ። ቅድም ያልሽኝ ትዳር ማለት ጦርነት ነው ወይ መሞት ነው ወይ መኖር ነው አልሽ። ወይ እኖራለሁ አብሬው ወይ ሞታለው እንጂ ትዳሬን በምንም ነገር አልፈታም ማለሽ። ኦኬ፣ ትዳርሽን በምንም ነገር ማትፈቺ ከሆነ ከማገጠ ካልፈታሽ፣ ከሰደበሽ ካልፈታሽ፣ ከመታሽ ካልፈታሽ፣ አሲድን ቢደፋብሽ ታክመሽ ከዳንሽ አብረሹ ትቀጥያልሽ እንጂ አንቺ ጋር ፍቺ የሚባል ነገር የለም። ልክ አሲድ እንደምደረስ ትልቅ ነገር ከሆነ በቃ በጭራሽ እንደዚህ አቋም የለሽማ። መንዛሬ አለው ከደፋብኝ ፈታለው ምትይ ከሆነ አቋም የለሽም። ለምን መጀመሪያ ሰት ገቢ በጭራሽ አባደ ማለት ነው ሰውዬ ንብለሻ አለ ወይ ሞት ነው ወይ መኖ። እንደ ቅድም እንደገባሽ ያልሽው ትዳር ማለት ጦር ሜዳ ማለት ነው፣ ጦርነት ነው። ስለዚህ ወይ መሞት ነው ወይ መኖር ነው። እንደዛ ካልሽ አቋምሽ፣ እስከመጨረሻው አቋምሽን ይዘሽ ነው መከራከር ያለብሽ። አንቺ ትዳርን ምንም ነገር ቢሆን አልፈታም፣ ቢገለኝም እቀበራለሁ እንጂ አልፈታም እኮ ነው ያልሽው። ወይ መኖር ነው ወይ ሞት ነው። እንደዛ ካልሽ አሲድ ቢደፋብሽ ለምን ተፈች አልሽ? አሳክሞሽ ከዳንሽ አብራችሁ አትቀጥሉ።

ያቡ አቡ ይኸውልሽ፣ አንድ ሰው በመንዛራ ወይም ደግሞ በመንዛራ ወይም በአሲድ ከመጣው ጤነኛ አይደለም። ጤናኛ ታማሚ ነገር ነው። በቃ ደ እስ ቁጭ ብዬ እንኳን ልጅ የራሱ የሆነ ነገር እሳት እኔ ጋር እስከሚደፋ ቁጭ ብዬ ታሳክሚና ታሳክሚውና ይድንና ትቀጥላላችሁ። ከዛ ሁለተኛ ጊዜ አሲድ ሲደፋብሽ አሁንም ታሳክሚዋለሽ። አንቺ ትታከሚያለሽ፣ እሱም ይታከማል። እሷ ይምረሁም ማን ገብቶ ይታከማል። አንቺ ሆስፒታል ገብቶ ይታከሚያንሽ። ይሄ ደረጃ አለ። ደረጃ አለ። ይሄ ነገር ደረጃ አለ። ይህኛን አካል ይህኛ አህል ይሄኛ አህል ምድረስ ለምን ይደርሳሉ? በሩጭ ነው። አንች ነገ አንቺ እኮ ነሽ ያልሽው ማሬ፣ አንቺ ምን አልሽ? እኔ ትዳር ማለት ጦር ሜዳ ነው፣ ጦርነት ነው፣ ወይ መሞት ነው፣ ወይ መኖር ነው። እስካልሞትኩ ድረስ ራሱ አይለቅም አቡዬ ይሄን ድረስ እስከድምድ ደረስ ማለት ነው። ያ አካባቢ አለ ህዝብ ራሱ ዝም አይልም። እንኳን ይሄኛ አሲድ እስከሚደፋ ምናምን ብቻ ሳይሆን ካመጣው አሁን